እቺ ልጃውን ሀሳቧን ምን አይታ ትቀይራለች? እሱ ዛሬም ነገም ሁሌም ከሴት ጋር ነው የማይቀየር፣ እድሜ ዘመኑን የማይቀየር፣ ሁሌም ከሴት ጋር ነው ማለት ነው። ትዳሩን ስለማይፈልገው መንዘላዘል ስለሚፈልግ እሷ ደግሞ ያው ነጻነቱን ሰጥተዋለች። ማ እንደውም ደስተኛ ነው እሱ ማለት ነው። እናንተ ናቸሁ የተጨናነቃችሁት። አሰላሙ አሌኩም ረህመቱላ በረካቱ። እንግዲህ ትላንትና ሩታዬ እኔ ከወለድኩኝ ነው ምናልባት መዘየት የሚችለው ፍቺው ብላለች ማለት ነው። እና ሩታዬ አይ ፍቺ መዝደቅ ይዘገያል እንደ ቤተሰብ እና ደግሞ ሩታይን ተዋት። ለምንድን ነው እየሄዳችሁ የምጨቀጭቋት ማለት ነው። እሷ እኮ ከወንድ ጋር አደለችም። እሷ ህይወቷን እየኖረች ነው። ከሴት ጋር የሚላላጠው ለምንድን ነው ደፍራችሁ ማትጠይቁት? ምን አይታ ትመለስች? ልጅ የምሬ ነው። ምን አይታ ትመለስ? ቆይ ምንም እኮ አይታ የምትመለስበት ምክንያት የለም። ዛሬ ተስተካከለ ሲባል ነገ ከሴት ጋር የምታገኙት ያቺ ኤርሚላ ናት ማናት የምትባለው፣ ከህይወታቸው ካልወጣች እነሱ መቼም ሰላም አይሆኑም ማለት ነው። ምክንያቱም እንደ መዥገር የተጣበቀችበት እሷ ናት። ሁለተኛ ነገር ደግሞ ሩታ ደግሞ ያው እንደተናገርችው የሰው ልጅ በሁለት ቀን በሶስት ቀን ይድናል ማለት አይደለም። የአንድ አመት ፍቅር የሁለት አመት ፍቅር ብዙ ነገር የከፈሉበት ዋጋ የከፈሉበት ፍቅር ላይ ዛሬ ተሽሎኛል ድኛለሁ ማለት አትችልም። ያው የሰው ልጅ በጥርሱ ብዙ ነገርን ይሸፍናል ማለት ነው። የሳቀ ሁሉ ደስተኛ አይደለም፣ የተኛም ሁሉ ደግሞ እመምተኛ አይደለም። እና ልክ እንዳብርሽ ማለት ነው ታምም ያለው ብሎ የተኛ ሁሉ እመምተኛ አይደለም እና አንዳንድ ጊዜ ቆሞ እየደየ ሳቀ ያለ ሰው ነው በጣም ውስጡ የተጎዳው ማለት ነው። ተኝቶ አመመኝ እንዲሁን ብሎ የሚያስመስል ሰው ግን በሽተኛ አይደለም። የፍሬም ደግሞ አንተ ከቻልኩ ወንድምህን ነው ማስተካከል ያለብህ። ተጎድተሃል ምናምን እንደ እንደተጎዳ እያየ ነው አደለም ከሴት ጋር እየተላላጠ እኮ ምንም አልተጎዳም፣ እንደውም ደስተኛ ነው ማለት ነው። ስለዚህ ሩታን መጠየቅ እንዲሆነ እንዲሆነ ያው መቼም ሩታዬ ቪዲዮ ላይ ካልገባች እይታ ስለሌለው አንተ ወደ ሁለት ሞቶ ሺህ ሌሎቹን ወደ መቶ ሺህ ለመግባት ነው ጥረታችሁ ማለት ነው። እና ፈጣሪ ያግዛችሁ። ሩታይ በሰላም በሰላ